ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። በሌላ በኩል ደግሞ የነዳጅ ዋጋ ላይ ማስተካከያ የሚፈጥር ውሳኔ ተግባራዊ መደረጉን አውቀናል። በዚህም መሰረት በተለያዩ ከተሞች የሚኖረውን የነዳጅ ውጤት የገበያ ድርሻ ቀመር በተመለከተ መንግስት አዲስ አሰራር ይፋ አድርጓል። ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። አከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው ከዚህ ቀደም መንግስት አስታውቆ እንደነበር ይታወሳል። በዚህም መሰረት በርካታ አከራዮችና ተከራዮች ውል መስማማታቸው የሚታወስ ነው። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንደሚገቡ በተደጋጋሚ ማስጠንቀቂያ መሰጠቱ የሚታወስ ነው። መኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ ሲከናወን መቆየቱ ይታወሳል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በውል ምዝገባ ወቅቱ ከ450 ሺህ በላይ የኪራይ ውሎች መመዝገባቸው ታውቋል። የውል ምዝገባ ጊዜው ቢጠናቀቅም ውል መፈጸም የነበረባቸው ትክራዮች አሁንም አሳማኝ ማስረጃ ይዘው ሲቀርቡ በልዩ ሁኔታ እየተስተናገዱ ይገኛሉ ። ሕክምና ላይ የነበሩ ከሀገር ውጭ የነበሩና መሰል አስተማማኝ ጉዳይ አጋጥሟቸው ያልተመዘገቡ አከራይና ተከራዮች ውላቸውን እንዲያስመዘግቡ ጉዳያቸው በድጋሚ እየታየላቸው ይገኛል። ከዚሁ ጎን ለጎን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር ማዋለን ተከትሎ ነው። ፖሊስ እንደገለጸው ከሆነ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸው ታውቀዋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ አስጠንቅቋል። ከዚህ ቀደም በርካታ የቤት ተከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስ ይህም ህግ የማስከበር ስራውን ከባድ እንዳደረገበት ፖሊስ አሳውቀዋል። ለዚህ ደግሞ ከሰሞኑ አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸውን የተገለጸው በዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ ገልጿል። ይህ ደግሞ ተጠርጣሪዎችን በቁጥጥር ስር ለመዋል አዳጋች እንዳደረገበትን ያስታወቀው ከቤት ኪራይ በተጨማሪ በመኪና ኪራይ የተሰማሩ ሰዎችም ውል መፈጸም እንደሚኖርባቸው ተገልጿል። ከቤትና ከመኪና በተጨማሪ ደግሞ የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም ፖሊስ ፖሊስ አሳስበዋል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀል ውስጥ ሲሳተፉ መገኘታቸው ይፋ ተደርገዋል። ከኪራይ ቤት ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ በቸለተኝነት የኪራይ ውል ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ ይታወሳል። ቅጣቱን በተመለከተም እስከ ሶስት ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን ቤት የኪራይ ዋጋ እንደሚከፍል ታወቀው ከቅጣቱ በተጨማሪ አከራይና ተከራይ በአስገዳጅ ሁኔታ ወደ ውል እንደሚገቡም ታውቋል። መንግስት በአከራይና በተከራይ መካከል ሚዛናዊነትን ያስጠብቃል ባለው የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መሰረት አለመግባባቶች የሚፈቱበት መንገድም መቅረቡን የታወቀው በሁለቱም ወገኖች በኩል ቅሬታ ካለ ቢሮ ከወረዳ ጀምሮ ባሉት አደረጃጀቶች ተቀብሎ የሚያስተናግድ ሲሆን፣ በዚህ ውሳኔ ያረካ አከራይም ሆነ ተከራይ ካለ ደግሞ ለዚህ ሲባል ወደ ተቋቋመ ኮሚቴ ጉዳዩን ማቅረብ ይችላል ተብሏል። በሌላ በኩል ደግሞ የነዳጅ ዋጋ ላይ ማስተካከያ የሚፈጥር ውሳኔ ተግባራዊ ተደረገ። በዚህም መሰረት በተለያዩ ከተሞች የሚኖረውን የነዳጅ ውጤት የገበያ ድርሻ ቀመር በተመለከተ መንግስት አዲስ አሰራር ይፋ አድርገዋል። በከተሞች የኢኮኖሚ እንቅስቃሴ፣ የህዝብ ብዛትና ሌሎች ተያያዥ ምክንያቶችን መሰረት ያደረገ አዲስ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር የነዳጅና ኤነርጂ ሚኒስቴር ይፋ አድርገዋል። የነዳጅና ኤነርጂ ባለስልጣን ይፋ እንዳደረገው ከሆነ የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የገበያ ድርሻ ውሳኔውን ለማስፈጸም የሚያስችል መመሪያ የነ የነዳጅ አከፋፋይ ኩባንያዎች በተገኙበት ቀመሩን አስታውቀዋል። የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናት ያቀረቡት በባለስልጣኑ የነዳጅና ኤነርጂ የገበያ ጥናትና የታሪፍ መሪ ስራ አስፈጻሚ ተወካይ አቶ ሞላ ካሳሁን በጅቡቲ ወደብ ነዳጅ የማከማቸት ውሱንነት፣ ከተርሚናል ዲፖዎች ወደ ተሽከርካሪ የመጫን ፍጥነትና የአቅም ማነስ፣ የትራንስፖርትና ሎጂስቲክስ ውሱንነት፣ በሁሉም አካባቢዎች የተረጋጋ የነዳጅ አቅርቦት ስርጭትና የከተሞችን የገበያ እንቅስቃሴ መሰረት ያደረገ የገበያ ድርሻ ወይም የነዳጅ ውጤቶች የክፍፍል ቀመር አለመኖር፣ የነዳጅና አቅራቢ ድርጅት የጭነት አስተዳደር ስርዓት ግልጽነትና የፍትሃዊነት ችግር ያለበት መሆኑ፣ የነዳጅ ትዕዛዝ ከቀረበ በኋላ ተቋማት በእኩል የሚስተናገዱበት አሰራር አለመኖር፣ የቀጥታ ተጠቃሚና ለኮንትሮባንድ ተጋላጭ የሆኑ አካባቢዎች መኖራቸው በጥናቱ የተለዩና በዘርፉ የሚስተዋሉ ተግዳሮቶች መሆናቸውን ዘርዝረዋል። በዚህም የነዳጅ ተደራሽነት ችግር ከባለድርሻዎች ማለትም ከኩባንያዎች፣ ከማደያዎችና ከክልል ከተሞች ብዙ ጊዜ እንደሚጠየቅ አቶ ሞላ ገልጸው ሁሉም ከተሞችና ማደያዎች በመጫን ልካቸው ነዳጅ እንዲያገኙ ማስቻል፣ የተረጋጋ የነዳጅ አቅርቦት እንዲኖር ማድረግ፣ ግልጽና ምቹ የገበያ ተደራሽነት ስርዓት በመዘርጋት ህገወጥነትን መከላከል፣ በተደጋጋሚ ከህብረተሰቡ ለሚነሱ ጥያቄዎች ምላሽ መስጠት፣ የከተሞችን ፍላጎትና አጠቃቀም መሰረት ያደረገ ፍትሃዊ የነዳጅ ስርጭት እንዲኖር ማድረግ የተለያዩ የሀገሪቱ አካባቢዎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች የህዝብ ብዛትና ሌሎች ቁልፍ ጉዳዮችን መሰረት ያደረገ አዲስ መመሪያ መውጣቱን ተናግረዋል። የህዝብ ብዛት፣ የትራንስፖርትና የኮሪደር ልማት፣ ከፍተኛ የትራንስፖርት ፍሰት፣ የንግድና የቱሪዝም ኮንፈረንስ፣ የኢንዱስትሪ ማዕከላት፣ የፖለቲካና የህዝብ አገልግሎት ማዕከላት፣ የግብርና የማዕድን ልማት እንቅስቃሴ የሚገኝባቸውና ነዳጅ ለሌላቸው ወረዳዎች በትስስር የሚቀዱ ከተሞች ተብለው በሰባት ምድቦች መደልደላቸውን ጠቅሰዋል። ለሁሉም ከተሞች በቀን 92 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ቤንዚን ለማቅረብ መታሰቡን የገለጹት አቶ ሞላ የቀጥታ ተጠቃሚዎች በአዲሱ የገበያ የመጀመሪያ ድርሻ በመደበኛ ከሚቀርበው ተለይቶ 16 በመቶ በቀን እንዲደርሳቸው መደረጉን፣ ለኮንትሮባንድ ተጋላጭ የሆኑና በኮታ የሚተዳደሩ ከተሞች 6 በመቶ ነጭ ናፍጣና 5 በመቶ ቤንዚን እንዲቀርብላቸውና ቀሪው ደግሞ በሰባት ምድቦች ለተደለደሉት ከተሞች እንዲከፋፈል ተደርጎ ስሌቱ መሰራቱን ተናግረዋል። በቀመሩ መሰረት ምድብ አንድ ላይ የተደለደሉት አዲስ አበባና በዙሪያ የሚገኙ የሸገር ከተሞች መሆናቸውን፣ ለምሳሌም በቀን ከሚቀርበው 92 ሚሊዮን ሊትር ነጭ ናፍጣ ውስጥ 22 በመቶ 42 በመቶ ደግሞ ቤንዚን እንዲደርሳቸው መታሰቡን አመላክተዋል። በሁለቱ ከተሞች የሚገኙ ማደያዎች በወር 1320 ቦቴ ነጭ ናፍጣና 822 ቦቴ ቤንዚን እንደሚደርሳቸው አስረድተዋል። ከክልል ከተሞች ባህር ዳርና ጎንደርን ጨምሮ ሌሎች በምድብ ሁለት የተደለደሉ 9 ከተሞች 13.8 በመቶ ነጭ ናፍጣ፣ 15 በመቶ ደግሞ ቤንዚን እንደሚከፋፈሉ በመጥቀስ ይህም አንድ ከተማ በወር 90 ቦቴ ናፍጣ እና 49 ቦቴ ቤንዚን ይደርሰዋል ብለዋል። በዚህ ስሌት መሰረትም በየምድቡ እንደሚቀጥል ተናግረዋል። እንደ ደብረ ብርሃን፣ አርባ ምንጭ፣ ሆሳና፣ ሰርዶ እና የመሳሰሉ ከተሞች የሚገኙበት ምድብ አራት በቀን 91800 ሊትር ነዳጅ እንደሚደርሳቸው ጠቁመዋል። በአዲሱ የገበያ ድርሻ መሰረት በአንድ ምድብ በተደለደሉ ሁሉም ከተሞች የሚገኙ ማደያዎች ከሚቀርበው ነዳጅ እኩል ድርሻ ተጠቃሚ የሚሆኑበት አሰራር እንደሚፈጠር ተናግረዋል። ይህንን ሲያስረዱም በምድብ አራት የተደለደሉ ከተሞች በቀን 400 ሊትር ነዳጅ እንደሚደርሳቸው በዚህ ምድብ የሚገኙ እያንዳንዳቸው ከተሞች 39600 ሊትር እኩል ነዳጅ እንደሚደርሳቸውና ማደያዎችም ይህንን ፍትሐዊ በሆነ መንገድ ያከፋፍላሉ ብለዋል። በምድቡ የሚገኙ ከተሞች በቀን ከሚጫነው ነዳጅ እኩል መጠን ያለው ድርሻ የሚያገኙ መሆናቸውን፣ ማደያዎች ለሚገኙበት ከተማ ከሚሰጠው ድርሻ በተመሳሳይ እኩል ተከፋይ መደረጋቸውንና ማደያዎቹ በተለያየ ምክንያት የተቀመጠላቸውን ድርሻ የማያነሱ ከሆነ ደግሞ በከተማው ለሚገኙ ሌሎች ማደያዎች ኩባንያው እንዲያከፋፍል መፈቀዱን ተናግረዋል። ኩባንያዎች በገንዘብ ስራ በመልቀቅ ወይም በሌላ ምክንያት የተመደበላቸውን ድርሻ የማያነሱ ከሆነ ደግሞ የነዳጅ አቅራቢ ድርጅት የእነሱን ድርሻ ለሌሎች ኩባንያዎች ወይም ለራሱ ዲፖ እንዲጭን መደረጉ የአዲሱ ቀመር የትኩረት አቅጣጫዎች መሆናቸውንም አብራርተዋል።